በሰማይ ወበል መንፈስ ቅዱስ አሃዱ አምላክ የማቴዎስ ወንጌል ምዕራፍ 25 ያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ለመቀበል የወጡ አስሩ እንደናግል ተመስላለች። ከነርሱም ውስጥ አምስቱ ሰነፎች አምስቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ዘይት አልያዙም ነበር። ልባሞቹ ግን ከመብራታቸው ጋር በማሰሮቻቸው ዘይት ይዘው ነበር። ሙሽራውን በዘገየ ጊዜ ሁሉም አንቀላፉና ተኙ። መንፈቀ ሌሊት በሆነም ጊዜ እነሆ ሙሽራ መጣ፣ ልትቀበሉ ትውጡ የሚል ጩኸት ሆነ። ያን ጊዜም እነዚያ ደናግል ሁሉ ነቁና መብራታቸውን አዘጋጁ። እነዚያ ሰነፎችም ልባሞችን መብራታችን ሊጠፋብን ነውና ከዘይታችሁ ስጡን አሏቸው። ልባሞችም ለእኛና ለእናንተ የሚበቃ የለም፣ ነገር ግን ወደሚሸጡ ሂዱና ለራሳችሁ ግዙ ብለው መለሱላቸው። ሊገዙም እንደሄዱ ሙሽራው መጣ፣ እነዚያም የተዘጋጁት ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ። በኋላም እነዚያ ደናግል መጥተው አቤቱ አቤቱ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው። እንግዲህ ትጉ፣ የሰው ልጅ የሚመጣበትን ቀኒቱንና ሰዓቲቱን አታውቁምና። መንገድ እንደሚሄድ አገልጋዮቹንም ጠርቶ ሊያተርፉበት ገንዘቡን እንደሰጣቸው ሰው እንዲሁ ይሆናልና ለእያንዳንዱ እንደ ችሎታው ለአንዱ አምስት፣ ለአንዱ ሁለት፣ ለአንዱም አንድ ሰጠና፣ ወዲያውኑ ሄደ። የአምስት መክሊት የተቀበለውም ሄደ ነግዶም፣ ሌላ አምስት መክሊት አተረፈ። እንዲሁም ሁለት የተቀበለው ሌላ ሁለት አተረፈ። አንድ መክሊት የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ወርቅ ቀበረ። ከብዙ ጊዜም በኋላ የእነዚህ አገልጋዮች ጌታ ተመልሶ ተቆጣጠራቸው። አምስት መክሊት የተቀበለውም ቀረበና አቤቱ፣ አምስት መክሊት ሰተኸኝ ነበር፣ እነሆ ሌላ አምስት አተረፍሁ ብሎ አምስት መክሊት አስረከበ። ጌታውም መልካም፣ አንተ የታመንክ በጎ አግልጋይ፣ በጥቂት የታመንክ ስለሆንክ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። ሁለት መክሊት የተቀበለውም መጥቶ አቤቱ፣ ሁለት መክሊትን ሰተኸኝ አልነበረምን? እነሆ ሌላ ሁለት መክሊትን አተረፍሁ አለ። ጌታውም መልካም፣ አንተ የታመንክ በጎ አግልጋይ፣ በጥቂቱ የታመንክ ስለሆንክ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። አንድ መክሊት የተቀበለውን መጣና፣ እንዲህ አለ፦ አቤቱ አንተ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው እንደሆን ካውቃለሁ፣ ስለፈራሁም ሄድኩና መክሊትህን በምድር ውስጥ ቀበርኩ። እንግዲህ እነሆ መክሊትህ። ጌታውን መልሶ አለው፦ አንተ ክፉና ሰነፍ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተንሁበትም የምሰበስብ ጨካኝ ሰው እንደሆንኩ ታውቃለህን? ገንዘቤን ለለዋጮች መስጠት በተገባ ነበር። እኔም ራሴ መጥቼ ገንዘቤን ከትርፉ ጋር በወሰድኩ ነበር። ከዚያ የቆሙትንም እንዲህ አላቸው። ይህን መክሊት ከእርሱ ተቀብላችሁ አስር መክሊት ላለው ስጡት። ላለው ሁሉ ይሰጡታልና ይጨምሩለታልም፣ ለሌላው ግን ያንኑ ያለውን ይወስዱበታል። ክፉውን አገልጋይ ግን ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ አውጡት። የሰው ልጅ በጌትነቱ ቅዱሳን መላእክትን ሁሉ አስከትሎ በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎችን ከፍየሎች እንደሚለይ የራሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ያን ጊዜ ንጉሡ በቀኙ ያሉትን እንዲህ ይላቸዋል። እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥት ትወርሱ ዘንድ ኑ፣ ተርቤ አብልታችሁኛልና፣ ተጠምቼ ማጠጥታችሁኛልና፣ እንግዳ ሆኜ ተቀበላችሁኛልና፣ ታርዤ አልብሳችሁኛልና፣ ታመሜም ጎብኝታችሁኛልና፣ ታስሬም ወደ እኔ መታችሁ ጠይቃችሁኛልና። ያን ጊዜም ጻድቃን መልሰው እንዲህ ይሉታል፣ አቤቱ መቼ ተርበህ አይተንህ አበላንህ? መቼስ ተጠምተህ አይተንህ አጠጣንህ? መቼስ እንግዳ ሆነህ አይተንህ ተቀበልንህ? መቼስ ታረዘህ አለበስንህ? መቼስ ታመህ አይተንህ ጎበኘንህ? መቼስ ታስረህ ወደ አንተ መተን ጠየቅንህ? ከዚህም በኋላ ንጉሡ መልሶ እንዲህ ይላቸዋል። እውነት እላችኋለሁ በእኔ ካመኑ ከእነዚህ ከታናናሾች ወንድሞች ለአንዱ ያደረጋችሁትን ሁሉ ለእኔ ያደረጋችሁት። ከዚህም በኋላ በግራው ያሉትን እንዲህ ይላቸዋል። እናንተ የተረገማችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ተርቤ አላበላችሁኝም እና ተጠምቼም አላጠጣችሁኝም እና እንግዳ ሆኛ አልተቀበላችሁኝም እና ታርዤም አላለበሳችሁኝም እና ታምሜም አልጎበኛችሁኝም እና ታስሬም ወደ እኔ መጥታችሁ አልጠየቃችሁኝም እና ያን ጊዜም በግራው ያሉት እንዲህ ብለው ይመልሳሉ። አቤቱ መቼ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታረዘህ ወይስ ታመህ ወይስ ታስረህ አይተን አገላገልንህ? ከዚህም በኋላ ንጉሡ እንዲህ ብሎ ይመልስላቸዋል፣ እውነት እላችኋለሁ ከእነዚህ ከታናናሾች ለአንዱ ያላደረጋችሁትን ለእኔ ደግሞ አላደረጋችሁትም። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። የማቴዎስ ወንጌል ምዕራፍ 26 እንዲህም ሆነ። ጌታችን ኢየሱስ ይህን ሁሉ ነገር ከፈጸመ በኋላ ለደቀ መዛሙርቱ እንዲህ አላቸው። ከሁለት ቀን በኋላ ፋሲካ እንደሚሆን ታውቃላችሁ። የሰው ልጅም ሊሰቀል ተላልፎ ይሰጣል። ከዚህም በኋላ የካህናቱ አለቆች፣ ጻፎችና የሕዝብ ሽማግሌዎች ስሙ ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ጌታችን ኢየሱስንም በተንኮል ይዘው ይገድሉት ዘንድ ተማከሩ። ነገር ግን በሕዝቡ መካከል ሁከት እንዳይነሳ በበዓል አይሁን አሉ። ጌታችን ኢየሱስን በቢታንያ በለምጻሙ በስምዖን ቤት ሳለ ዋጋው እጅግ ብዙ የሆነ ሽቱ የሞላበት የአልባስጥሮስ ብርሌ የያዘች ሴት ወደ እርሱ መጣች። ጌታችን ኢየሱስን በማዕድ ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርትም ይህን ባዩ ጊዜ ተቆጥተው እንዲህ አሉ። ይህች ሴት ለምን ይህን ያህል ሽቱ አጠፋች? ይህ በብዙ ዋጋ ተሽጦ ለድሆች ምጽዋት ይሰጥ ዘንድ ይቻል ነበርና። ጌታችን ኢየሱስም አወቀባቸውና እንዲህ አላቸው ይችን ሴት ለምን ታደክሟታላችሁ? ለእኔ መልካም ሥራ ሰርታልኛለችና። ድሆችንስ ዘወትር ታገኟቸዋላችሁ በወደዳችሁም ጊዜ በጎ ታደርጉላቸው አላችሁ። እኔን ግን ዘወትር የምታገኙኝ አይደለም። እርሷ ይህን በራሴ ላይ ያፈሰሰችውን ሽቱ ለቀብሬ ያደረገችው። እውነት እላችኋለሁ፣ ይህ ወንጌል በዓለም ሁሉ በሚሰበክበት ቦታ ይህች ሴት ያደረገችው ለእርሷ መታሰቢያ ሆኖ ይነገራል። ከዚህም በኋላ ከአስራ ሁለቱ ደቀ መዛሙርት አንዱ ይሁዳ የሚባለው የአስቆሮቱ ሰው ወደ ካህናት አለቆች ሄደ። ምን ትሰጡኛላችሁ? እኔም አሳልፍ የሰጣችኋለሁ አላቸው። እነርሱም ሠላሳ ብር መዘኑለት። ከዚያ ጊዜ ጀምሮ ለእነርሱ አሳልፎ የሰጠው ዘንድ ዘንድ ምቹ ጊዜ ይሻ ነበር። ከፋሲካን በመጀመሪያው ቀን ደቀ መዛሙርቱ ወደ ጌታችን ኢየሱስ ቀርበው ፋሲካን ትበላ ዘንድ በየት ልናዘጋጅለት ትወዳለህ አሉት። ጌታችን ኢየሱስም አላቸው፣ ወደ ከተማ ወደ ገሌ ዘንድ ሂዱ፣ መምህር ጊዜ ቀርቧልና ከደቀ መዛሙርቱ ጋር ፋሲካን በአንተ ዘንድ አደርጋለሁ ብሎሃል በሉት። ደቀ መዛሙርቱም ጌታችን ኢየሱስ እንዳዘዛቸው አደረጉ፣ ፋሲካንም አዘጋጁ። በመሸም ጊዜ ከአስራ ሁለቱ ደቀ መዛሙርቱ ጋር በማዕድ ተቀመጠ። ሲበሉም፣ እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አላቸው። እጅግም አዘኑ፣ እያንዳንዱም አቤቱ ምናልባት እኔ የሆን ይሉ ጀመር። እርሱም መልሶ እንዲህ አለ፣ ከኔ ጋር እጁን ወደ ወጭቱ የሚያገባ እርሱ አሳልፎ ይሰጠኛል። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት! ያ ሰው ባልተወለደ በተሻለው ነበር። አሳልፎ የሚሰጠው ይሁዳን መልሶ መምህር ወይ እንግዲያ እኔ ሆን አለ። ጌታችን ኢየሱስም አንተ ራስህ አልክ አለው። ሲበሉም ጌታችን ኢየሱስ ኅብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ይህ ሥጋዬ ነውና ኩብሉ ብሎ ሰጠ። ጽዋውንም አንስቶ አመስግኖ ሰጣቸው እንዲህም አለ፣ ሁላችሁም ከእርሱ ጠጡ። ኃጢአትን ለማስተስረይ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ይህ ነው። በአባቴ መንግሥት ከእናንተ ጋር አዲሱን እስከምጠጣበት እስከዚያች ቀን ድረስ ከዛሬ ጀምሮ ከዚህ ወይን ፍሬ አልጠጣም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። ከዚህም በኋላ ጌታችን ኢየሱስ እንዲህ አላቸው፣ በዚች ሌሊት ሁላችሁም ትክዱኛላችሁ። መጽሐፍ እረኛውን ይገድለዋለሁ፣ በጎቹም ይበተናሉ ብሏልና፣ ከተነሳሁም በኋላ ወደ ገሊላ ቀድማችኋለሁ። ጴጥሮስም መልሶ ሁሉም ቢክዱህ እንኳ እኔ ከቶ አልክድህም አለው። ጌታችን ኢየሱስም እውነት እልሃለሁ፣ በዚች ሌሊት ዶሮ ሳይጮህ ሦስት ጊዜ ትክደኛለህ አለው። ጴጥሮስም ከአንተ ጋር ሞታለሁ እንጂ አልክድህም አለው። ደቀ መዛሙርቱም ሁሉን ደርሶ አሉ። ከዚህም በኋላ ጌታችን ኢየሱስ ከእነርሱ ጋር ጌቴ ሴማኒ ወደምትባል ቦታ ሄደ። ደቀ መዛሙርትንም ወደዚያ ሄጄ እስክጸልይ ድረስ በዚያ ተቀመጡ አላቸው። ጴጥሮስንና ሁለቱን የዘብዴዎስን ልጆች ወሰደ። ያዝንና ይተክዝም ጀመር። ከዚህም በኋላ ነፍሴ እስከ ሞት ድረስ እጅግ አዘነች። በዚህ ተቀመጡ፣ ከእኔም ጋር ትጎ አላቸው። ከዚያም ጥቂት ፈቀቅ አልና በግንባሩ ሰግዶ ጸለየ፣ እንዲህም አለ አባቴ ሆይ የሚቻልስ ከሆነ ይህች ጽዋ ከኔ ትለፍ፣ ነገር ግን ፈቃድህ ይሁን እንጂ የኔ ፈቃድ አይደለም። ወደ ደቀ መዛሙርቱም ሄደ ተኝተውም አገኛቸው። ጴጥሮስንም እንዲህ አለው፣ አንድ ሰዓት እንኳ ከኔ ጋር ምትጋት እንዲህ ተሳናችሁን? ወደ ፈተናም እንዳትገቡ ተግታችሁ ጸልዩ። መንፈስ ይሻልና ሥጋ ግን ደካማ ነው። ዳግመኛም ሄዶ ጸለየ እንዲህም አለ፣ አባቴ ሆይ ይህች ጽዋ ሳልጠጣት ከኔ ልታልፍ የማይቻል ከሆነ ፈቃድ ይሁን። ዳግመኛም ወደ ደቀ መዛሙርቱ ተመለሰ፣ ተኝተውም አገኛቸው፣ አይኖቻቸው በእንቅልፍ ፈዘው ነበርና። ደግሞም ለሦስተኛ ጊዜ ትቷቸው ሄደና ያንኑ ቃል ብቻ ደግሞ ጸለየ። ዳግመኛም ወደ ደቀ መዛሙርቱ ተመልሶ እንዲህ አላቸው፣ እንግዲህስ ተኙ እረፉም፤ እንሆ ጊዜው ደረሰ፣ የሰውንም ልጅ በኃጢአተኞች እጅ አሳልፈው ይሰጡታል። ተነሱ እንሂድ፣ እንሆ አሳልፎ የሚሰጠኝ ቀርቧል። ይህንም ሲናገር እነሆ ከአስራ ሁለቱ አንዱ ይሁዳ መጣ። ከእርሱም ጋር ከካህናት አለቆችና ከሕዝብ ሽማግሌዎች ዘንድ ሾተልና ጎመድ የያዙ ብዙ ሰዎች መጡ። አሳልፉ የሚሰጠውም የምስመው እርሱ ነው፣ እርሱን ያዙ ብሎ ምልክት ሰጥቷቸው ነበር። ያን ጊዜም ይሁዳ ወደ ጌታችን ኢየሱስ ቀርቦ መምህር ሆይ ሰላም ላንተ ይሆናልና ሳመው። ጌታችን ኢየሱስም ወዳጄ ሆይ ለምን ነገር መጣህ አለው። ያን ጊዜም ቀረቡ እጃቸውንም አንስተው ጌታችን ኢየሱስን ያዙት። ነውም ከጌታችን ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን አገልጋይ መጥቶ ጆሮውን ቆረጠው ጌታችን ኢየሱስም እንዲህ አለው ሰይፍህን ወደ አፎቱ መልስ ሰይፍን የሚያነሱ ሁሉ በሰይፍ ይሞታሉና ወይስ ከአስራ ሁለት ጭፍሮች የሚበዙ መላእክትን አሁን ይልክልይ ዘንድ አባቴን ለማለደው የማልችል ይመስልሃልን እንዲህ ከሆነስ ይህ ሊሆን ይገባል የሚለው የመጽሐፍ ቃል እንዴት ይፈጸማል ጌታችን ኢየሱስ የሚያን ጊዜ ህዝቡን እንዲህ አላቸው። እንደሌባ በሾተልና በገመድ ልትይዙኝ መጣችሁ፣ በጎመድ ልትይዙኝ መጣችሁን? በመቅደስ ዘወትር ሳስተምር ከእናንተ ጋር ኖር ነበር፣ አልያዛችሁኝም። ነገር ግን ይህ ሁሉ የሆነ የነቢያት መጻሕፍት ይፈጸሙ ዘንድ ነው። ከዚህም በኋላ ደቀ መዛሙርት ሁሉ ተተው ተሸሹ። ጌታችን ኢየሱስን የያዙት ምጻፎችና ሽማግሌዎች ወደ ተሰበሰቡበት ወደ ካህናቱ አለቃ ወደ ቀያፋ ወሰዱት። ጴጥሮስም እስከ ሊቀ ካህናቱ ግቢ ድረስ ከሩቅ ተከተለው ወደ ውስጥም ገብቶ የነገሩን መጨረሻ ያይ ዘንድ ከሎሌዎቹ ጋር ተቀመጠ። የካህናቱ አለቆችና ሽማግሌዎች ሸንጎም ሁሉ ጌታችን ኢየሱስን ሊገድሉት የሐሰት ምስክሮች ይፈልጉ ነበር። ነገር ግን አላገኙም። በብዙዎች የሐሰት ምስክሮችን መጡና አላገኙበትም። በኋላም ሁሉም መጥተው ሁለቱ መጥተው ይህ ሰው የእግዚአብሔር ቤተ መቅደስ ላፈርሰው በሦስተኛውም ቀል ሠራው ይችላለሁ ብሏል አሉ። ሊቀ ካይናቱም ተነስቶ እነዚህ በሚመሰክሩብህ አንድስ እንኳ አትመልስምን? አለው ጌታችን ኢየሱስ ግን ዝም አለ። ሊቀ ካይናቱም አንተ የእግዚአብሔር ልጅ ክርስቶስ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አመላሃለሁ አለው። ጌታችን ኢየሱስም አንተ አልክ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ፣ በሰማይ ደመናም ሲመጣ ታዩታላችሁ አለው። ያን ጊዜም ሊቀ ካይናቱ ልብሱን ቀደደ፣ እንሆ ተሳደበ፣ ከእንግዲህ ወዲህ ምን ምስክር ትሹለታላችሁ? እነሆ አሁን ስድቡን ሰምታችኋል። እንግዲህ ምን ትላላችሁ አለ። እነርሱም መልሰው ሞት ይገባዋል አሉ። ከዚህም በኋላ በፊቱ ላይ የተፉበት፣ ራሱንም በዘንግ መቱት፣ ፊቱንም በጥፊ መቱት። እንዲህ እያሉ ክርስቶስ ሆይ ንገረን፣ በጥፊ የመታህ ማን ነው? ጴጥሮስ ግን ከቤት ውጭ በግቢው ተቀምጦ ነበር። አንዲት ብላቴናም ወደ እርሱ መጣ፣ አንተም እኮ ከገሊላዊው ከኢየሱስ ጋር ነበር ካለችው፣ እርሱም የምትዩን አላውቀውም ብሎ በሁሉም ፊት ካደ። ወደ በርም በወጣ ጊዜ ሌላ የተዋየችውና ከዚህ አለቆሙት ይህም እኮ ከናዝሬቱ ኢየሱስ ጋር ነበር አለቻቸው። ዳግመኛም ካደ ያን ሰውም እንደሚያውቀው ማለ። ከጥቂት ጊዜም በኋላ ቆመው የነበሩ መጡና ጴጥሮስን በእውነት አንተም ከነርሱ ወገን፣ አነጋገርህም ያስታውቅብሃል አሉት። ያን ጊዜም ያን ሰው እንደማያውቀው ይምልና ይረገም ጀመር። ወዲያውኑም ዶሮ ጮኸ ጴጥሮስም ዶሮ ሳይጮህ ሦስት ጊዜ ትክደኛለህ ያለውን የጌታችን የኢየሱስን ቃል አሰበ ወደ ውጭም ወጥቶ መራራ ልቅሶን አለቀሰ በነጋም ጊዜ የካህናት አለቆችና የህዝቡ ሽማግሌዎች ሁሉ ጌታችን ኢየሱስን ሊገድሉት ተማከሩ አስረውም ወሰዱት ለገዢው ለጴንጤናዊው ጲላጦስም አሳልፈው ሰጡት ምዕራፍ 27 ነው ይሄኛው ይቅርታ በነጋም ጊዜ ከሚለው ጀምሮ ያለው ማለት ነው ከዚህም በኋላ አሳልፎ የሰጠው ይሁዳ እንደፈረዱበት ባየ ጊዜ ንጹሕ ደምን አሳልፌ የሰጠሁ እኔ በድያለሁ ብሎ ለካህናት አለቆችና ለሕዝቡ ሽማግሌዎች ሠላሳውን ብር መለሰ። እነርሱ ግን እኛ ምን አግዶን፣ አንተ ለራስህ እወቅ አሉት። ያንን ብር በቤተ መቅደስ በትኖ ሄደና ታነቀ። የካህናት አለቆችም ያንን ብር አንስተው የደም ዋጋ ነውና በመባ ውስጥ ልንጨምረው አይገባንም አሉ። ተማክረውም ለእንግዳ መቃብር የሸክላ ሰሪ መሬት ገዙበት። ስለዚህም ያ መሬት እስከ ዛሬ ድረስ የደም መሬት ተብሎ ተጠራ። ያን ጊዜ የነቢዩ ኤርምያስ ቃል የእስራኤል ልጆች የተስማሙበትን የክቡርን ዋጋ ሠላሳውን ብር ወሰዱ፣ እግዚአብሔር እንዳዘዘኝም ለሸክላ ሰር እርሻ ሰጡት ያለው ተፈጸመ። ጌታችን ኢየሱስን በመስፍኑ ፊት ቆመ። መስፍኑም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ጌታችን ኢየሱስም አንተ አልክ አለው። የካህናት አለቆችና የሕዝቡም ሽማግሌዎች ሲከሱት ምንም የሰጠው መልስ የለም። ከዚህም በኋላ ጲላጦስ ይህን ያህል ሲመሰክሩባት ሰማምን አለው። መስፍኑ እጅግ እስኪያደንቅ ድረስ አንዲት ቃልስ እንኳ አልመለሰለትም። በዚያም በዓል ለህዝቡ ከእስረኞች መካከል አንዱን የወደዱትን እንዲፈታላቸው ለመስፍኑ ልማድ ነበራቸው። ያን ጊዜም በጣም የታወቀ ስሙ በርባን የሚባል አንድ እስረኛ ነበር። እነርሱም ተሰብስበው ሳሉ ጲላጦስ ህዝቡን፣ ማንን እንዲፈታላችሁ ትፈልጋላችሁ? በርባንን ወይስ ክርስቶስ የሚሉት ኢየሱስን አላቸው። በቅናት አሳልፈው እንደሰጡት ያውቅ ነበርና ጲላጦስም በአደባባይ ተቀምጦ ሳለ፣ በዚህ ጻድቅ ሰው ላይ እንዳትበድል ዛሬ በዚች ሌሊት በህልሜ ስለ እርሱ ብዙ ተሳቃይቻለሁና ስትል ሚስቱ ላከችበት። የካህናት አለቆችና ሽማግሌዎች ግን በርባንን እንዲፈታላቸው፣ ኢየሱስን ግን እንዲገድሉ ሕዝቡን አባብለው እሺ ያሰኟቸው። መስፍኑም መልሶ ከሁለቱ ማንኛውን ልፈታላችሁ ትወዳላችሁ አላቸው። እነርሱም በርባንን አሉ። ጲላጦስም እንግዲህ ክርስቶስ የተባለውን ኢየሱስን ምን ላድርገው? አላቸው። ሁሉም ስቀለው አሉ። መስፍኑ ምን ክፉ ሥራ ሠራ? አላቸው። እነርሱ ግን ስቀለው ስቀለው እያሉ ጩኸታ በዙ። ከዚህ በኋላ ጲላጦስ ሁከት ከሚበዛ በቀር የሚጠቅም ነገር እንደሌለ ባየ ጊዜ ውሃ ወስዶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ለራሳችሁ ወቁ ብሎ በሕዝቡ ፊት እጁን ታጠበ። ሕዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። ከዚህም በኋላ በርባንም ፈታላቸው፣ ጌታችን ኢየሱስን ግን ገርፎ ሊሰቅሉ ሰጣቸው። ከዚህም በኋላ የመስፈሩ ጭፍሮዎች ጌታችን ኢየሱስን ተቀብለው ወደ ፍርድ ሸንጎ ወሰዱት፣ ጭፍራውንም ሁሉ ወደ እርሱ ሰበሰቡ። ልብሱንም ገፈው ቀይ ልብስ አለበሱት። የሾህም አክሊል ጎንጉነው በራሱ ላይ ያቀዳጁት፣ በቀኝ እጁም ዘንግ አስያዙት። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ተዘባበቱበት። በላዩም ተፉበት፣ ዘንጉንም ነጥቀው ራሱን መቱት። ከተዘባበቱበትም በኋላ ቀዩን ልብስ ገፈው ልብሱን አለበሱት። ሊሰቅሉትም ወሰዱት። ሲወጡም ስሞን የሚባል የቀሬና ሰው አገኙ፣ መስቀሉን የሚሸከም ዘንድ አስገደዱት። ትርጓሚው የራስ ቅል ወደሚሆን ጎልጎታ ወደሚባል ቦታ በደረሱ ጊዜ ከሐሞት ጋር የተቀላቀለ ወይንን ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። በሰቀሉትም ጊዜ እጣ ተጣጥለው ልብሱን ተካፈሉ። ይህም ልብሶችን ለራሳቸው ተካፈሉ በቀሚሴም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ነው። በዚያም ተቀምጠው የጠብቁት ነበር። በራሱ ላይም ይህ የአይሁድ ንጉሥ ኢየሱስ ነው የሚል የክሱን ጽሕፈት ጽፈው አኖሩ። ያን ጊዜም ሁለቱ ወንበዴዎችን አንዱን በቀኙ፣ አንዱንም በግራው ከእርሱ ጋር ሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበር ቤተ መቅደስን የምታፈርሰው በሦስተኛውም ቀን የምሠራው አንተ ሆይ ራስህን አድን የእግዚአብሔር ልጅ ከሆንክስ እስኪ ከመስቀልህ ውረድ ይሉት ነበር እንዲሁም የካህናት አለቆች ከጻፎችና ከሽማግሌዎች ጋር እንዲህ እያሉ ይዘብቱበት ነበር ሌላውን ያድናል ራሱን ማዳን ግን አይችልም የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድና እንመንበት በእግዚአብሔርም ታምኗል ይወደውም እንደሆነ እነሆ አሁን ያድነው እኔ የእግዚአብሔር ልጅ ነኝ ብሏልና ከእርሱ ጋር የተሰቀሉ ወንበዴዎችም እንዲሁ ያሽማጥጡት ነበር ከስድስት ሰዓት ጀምሮም እስከ ዘጠኝ ሰዓት ዓለም ሁሉ ጨለማ ሆነ። በዘጠኝ ሰዓትም ጌታችን ኢየሱስ ኤሎሄ ኤሎሄ ላማ ሰበክታኒ ብሎ በታላቅ ቃል ጮኸ። ይኸውም አምላኬ አምላኬ ለምን ተውከኝ ማለት ነው። በዚያም ቆመው የነበሩት በሰሙ ጊዜ ይህስ ኤልያስን ይጠራል አሉ። ያን ጊዜም ከእነርሱ አንዱ ሮጠና ሰፍነግ ወሰደ፣ ሆምጣጤም ወላበት በዘንግም አስሮ አጠጣው። ታው ኤልያስ መቶ ያድነው እንደሆነ እንይ ተው ኤልያስ መቱ ያድነው እንደሆነ እን፣ የሚሉም ነበሩ። ዳግመኛም ጌታችን ኢየሱስ በታላቅ ድምፅ ጮኸ። ያን ጊዜም ነፍሱ ከሥጋው ተለየች። እነሆም የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተነዋወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተው ከነበሩ ከቅዱሳን በድኖችም ብዙዎች ተነሱ፣ ከመቃብራቸውም ወጡ። ከትንሣኤውም በኋላ ወደ ቅድስት ከተማ ገብተው ለብዙዎች ታያቸው። የመቶ አለቃውና ከእርሱ ጋር ጌታችን ኢየሱስን ይጠብቁት የነበሩት ግን ንጹ ውስታውንና የሆነውን ሁሉ አይተው እጅግ ፈሩ። በእውነትም ይህ የእግዚአብሔር ልጅ ነው አሉ። የሆነውንም ሁሉ ከሩቁ የሚመለከቱ ብዙ ሴቶች በዚያ ነበሩ። እነርሱም ከገሊላ ጀምሮ ጌታችን ኢየሱስን የተከተሉትና ያገለገሉት ነበሩ። ከእነርሱም ማርያም መግደላዊት፣ የያዕቆብና የዮሳም እናት ማርያም፣ የዘብዴዎስም የልጆቹ እናት ነበሩ። በመሸም ጊዜ ስሙ ዮሴፍ የሚባል ባለጸጋ ሰው ከአርማቴያስ መጣ። እርሱም የጌታችን የኢየሱስ ደቀ መዝሙር ነበር። እርሱም ወደ ጲላጦስ ሄዶ የጌታችን የኢየሱስን ሥጋ ለመነ። ጲላጦስም እንዲሰጡት ታዘዘ። ዮሴፍም የጌታችን የኢየሱስን ሥጋ ተቀብሎ በንጹሕ በፍታ ገነዘው፣ ለራሱ ከአለት ባስፈለፈለው በሐዲስ መቃብርም ቀበረው። ታላቅ ድንጋይም አንከባሎ የመቃብሩን አፍ ገጥሞ ሄደ። ከዚያም ማርያም መግደላዊትና ሁለተኛዋ ማርያም በመቃብሩ ፊት ለፊት ተቀምጠው ነበር። ከአርብም በኋላ በማግስቱ የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡ። እነርሱም እንዲህ አሉት፣ ጌታ ሆይ፣ ያ መሳሃቲ በሕይወቱ ሳለ በሦስተኛው ቀን እነሣለሁ ያለውን አሰብን። እንግዲህ ደቀ መዛሙርቱ ሌሊት መጥተው እንዳይሰርቁት ለሕዝቡም ከሙታን ተለይቶ ተነሳ እንዳይሉ እስከ ሦስት ቀን መቃብሩ እንዲጠበቅ እዘዝ። ኋለኛ ኋለኛይቱ በደሉ ከፊተኛ ከፊተኛይቱ የምትከፋ ትሆናለችና። ጲላጦስም ጠባቆች አሏችሁ፣ ሄዳችሁም እንደምታውቁ አስጠብቁ አላቸው። እነርሱም ሄደው ከጠባቆች ጋር ድንጋዩን አትመው መቃብሩን አስጠበቁ። የማቴዎስ ወንጌል ምዕራፍ 28። በሰንበትም ማታ ለውሑድ አጥቢያ ማርያም መግደላዊትና ሁለተኛዋ ማርያም መቃብሩን ሊያዩ መጡ። ንሆ ታላቅ የምድር መናወጥ ሆነ፣ የእግዚአብሔር መልአክ ከሰማይ ወርዷልና፣ ቀርቦም በመቃብሩ አፍ ላይ ድንጋይዋን አንከባሎ በላይዋ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዱ ነጭ ነበረ። እርሱንም ከመፍራት የተነሳ መቃብሩን የሚጠብቁ ታወቁ፣ እንደ በድንም ሆኑ። መልአኩም መልሶ ሴቶችን እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና። በዚህ የለም፣ እርሱ እንደተናገረው ተነስቷል። ነገር ግን ኑና ተቀብሮበት የነበረውን ቦታ አዩ።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 አሥራ አንዱ ደቀ መዛሙርት ግን ጌታችን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት፣ እኩሌቶቹ ግን ተጠራጠሩ። ጌታችን ኢየሱስም ቀርቦ እንዲህ ሲል ተናገራቸው፦ ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና በአብ፣ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው አሕዛብን ሁሉ አስተምሩ። ያዘዝኋችሁንም እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ። ከአስራ ሁለቱ ሐዋርያት አንዱ ሐዋርያ ማቴዎስ በምድረ ፍልስጥኤም በብራይስጥ ቋንቋ የጻፈው ወንጌል ተፈጸመ። መንፈስ ቅዱስ እያተጋው ጌታችን ኢየሱስ ክርስቶስ በሥጋ ወደ ሰማይ ካረገ በኋላ በስምንተኛው ዓመት ቀላውዲዮስ ቄሳር በነገሰ በመጀመሪው ዓመት ጻፈው። ለእግዚአብሔር ምስጋና ይሁን፣ አሜን። የማቴዎስ ወንጌል ተፈጸመ። ወንጌለ ማርቆስ ይቀጥላል። ረዴተ እግዚአብሔር አይለየን።